እነ ሻገሬ ለሰማይ ለመድረስ ለጎላ ለደመላው ሀይ የኢትዮ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነን። ሰላም ነው። ዛሬ ከኛ ጋር በጣም ብርድ አለ፣ ንፋስ አለ፣ በጣም ብዙ ነገር አለ እና ቶማታችን ቲማቲም የባለፈ ቲማቲም ማለት ነው ደርሷል ማለት ነው። ይውላችሁ ቋረጫ አለው ትንሽ ነው የቀረኝ። ግን አሁን ይቆራጥ ይውላችኋል፣ ይታያችኋል። ቱማታችን ማለት ነው ደረሰ። ይውላችሁ ደረሰ፣ ደረሰ፣ ደረሰ፣ ደረሰ። ሪታ ገበሬዋ ቲማቲሟ ደረሰ፣ ደረሰ። ይውላችሁ ይታያቸዋል። አሁን ገና እየቆረጥኩ ነው እና ግን ብርዱ ብርድ እንዳይመስላችሁ ይውላችሁ፣ ቱማታችን እዚህ ጋር ይታያችኋል። ጋይስ እስቲ እዩት በማቆይ ስቲጋባ ገባር ታየ እዚህ ውስጥ እዚህ ውስጥ እዚህ ውስጥ እዚህ ውስጥ እዚህ እንዴት! ወይ የው ቲማቲም ወይ ማለት እዚህ ግን እዚህ ጋር እና ቲማቲም ቲማቲማችን ደርሷል። ቲማቲም አዎ ቲማቲም የሚፈልግ ካለ ኑ ማለት ነው። የውላችሁ እንዴት እንደሚያወራያችሁት። በስመአብ ንፋሱ፣ ንፋሱ፣ ንፋሱ ምንድን ነው? ዝናብ ሊዘንብ ነው ወይስ ምንድን ነው? ይውላችሁ እንደምታዩት በጣም በስሏል ማለት ነው። ይውላችሁ እዩት፣ ታይ ይታያል፣ ጋይዝ ይታያችኋል። ቲማቲማችን እየቆረጥነ ነው ማለት ነው። ቲማቲ ይገርማል ግን፣ ይህ ቲማቲም የተዘራው ለመቼ እንደሆነ ታውቃላችሁ? ከ ተሮመዳን በፊት ማለት ነው እንዳልኳችሁ እዚህ በፊት የምታስታውሱ ካላችሁ ቪዲዮ ላይ ማለት ነው። አለ ማለት ያኔ ቲማቲም ከውጭ ተገዝቶ ሲመጣ ፍርጅ ውስጥ ሲቀመጥ ይበሰብሳል። የመበስበስ ጸባይ ያለውና እኔ አልጥለውም ማለት ነው። ቆሻሻ ውስጥ አልጥለውም። አምጥቼ እዚህ ጋር እንትን ማለት ባዶ መሬት ስላለ አምጥቼ እዘረዋለሁ ወይ ማለት ነው ዘራውተይ አሁን በሰለ ማለት ነው። እንደምታዩት እየቆረጥኩት ነው። ይኸው እዚህ ጋርም ቀይ ያለ የምታዩት ከሆነ ይውላችሁ፣ ይታያቸዋል። ይኸው አይታያችሁም መሰለ። ይኸው ይውላችሁ፣ ቲማታችን ቲማቲማችን ደረሰ፣ ደረሰ፣ ደረሰ፣ ደረሰ፣ ደረሰ። አዎ እንግዲህ ቲማቲም የሚፈልግ ካለ ጎራ ይበል፣ ወደኛ ቤት ጎራ፣ ጎራ፣ ጎራ፣ ጎራ። ይውላችሁ፣ ይታያል። ይኸው ገና ዛሬ ነው ለመጀመሪያ የቆረጥኩት ማለት ነው። ስለዚህ ደርሶለናል ማለት ነው። እኔ ነግሬያችሁ ነበር፣ ከዚህ በፊት ለሮመዳን ለሮመዳን ይደርሳል ብያችሁ ነበረ። የውላችሁ አሁን እዚህ ጋር ቲማቲማችን እየቆረጥን ነው፣ እንደዚህ አድርገናል ማለት ነው። ቲማቲም የሚገዛ ወደኛ ከታፍ በል ማለት ነው። ንፋስ እንደጉድ ነው ያለ፣ እንደጉድ፣ እንደጉድ፣ እንደጉድ ማለት ነው። ልብሴን ራሱ መላቀጥ አሳጣውና ይውላችሁ፣ ቲማቲማችን ማለት ነው፣ ደረሰ ደረሰ። ቲማቲም የሚገዛ ነው እንግዲህ ይሄ አሁን ይሄ አሁን ስንት ይሆናል ኢትዮጵያ፣ ይሄ ቲማቲም ማለት ነው። እስኪ ይሄ አሁን ስንት ይሆናል ኢትዮጵያ፣ ይታያችኋል። ይሄ አሁን እንዴት ማለት 20 ብር ነው። 20 ብር፣ አረ በጣም ነው ብዙ ነው። 20 ብር ቢያንስ 40 ብር ይሸጣል ይሄ ቶማቶ፣ እርግጠኛ ነኝ። አው እርግጠኛ ነኝ ማለት ነው። እና ይህን ይመስላል ውዶች። እንዴት ናችሁልኝ የቻናል ቤተሰቦች? ሰላም ናቸው ወይ? አለን አለን። እግዚአብሔር ይመስገን። ከኛ ጋ ዛሬ በጣም ብርድ ነው። ይባረዳል። ንፋስ አለ። የሆነ በቃ ይታያችኋል። እጀ ራሱ ቁርምድምድ ብሏል ማለት ነው። እና እንዴት ናችሁልኝ የቻናሌ ቤተሰቦች ሰላም ነው ወይ? ያለናለን እንግዲህ፣ ሙስሊም እህቶቼ ጾም እያለቀ ነው። ሮመዳን እያለቀ ነው። አሁን አምስት ቀን ይሁን ስድስት ቀን እንደዚህ አካባቢ ነው የቀረው ማለት ነው። በተረፈ እንዴት ናችሁ? ሁሉም ሰላም ነው አለን። እግዚአብሔር ይመስገን እና ምልል ለማለት ፈልጌ ነው ያኔ ኢትዮጵያ ስንስጥ ኢትዮጵያ ላይ ማለት ነው። ቲማቲም በቀላሉ እንዴት ተዘርቶ እንደሚያድግ እዚህ ሀገር ለምን እንጃለሁ ማለት ነው። ይኸውላችሁ እንደምታዩት ይሄ እንዳለ ይኸው እንትን ነው ቲማቲም ነው ማለት ነው። ይሄ ዛሬ የቆረጥኩት ነው ማለት ነው። ገና አለ፣ ገና ይቀጥላል። ይኸውላችሁ እዚህ ጋርም አለ እንደምታያችሁ። እነዚህ እነዚህ ጥሬዎች ናቸው፣ ገና አልበሰሉም ማለት ነው። እና ይኸውላችሁ፣ እንዴ፣ እንደዚህም እንደዚህ ነው እንዲያልኩ፣ በቃ ተማርኩኝ ማለት ነው። በነገራችን ላይ አረብ ሀገር ስራ ብቻ አይደለም ብዙ ነገር ያስተምረናል። በጣም ብዙ ነገር ማለት ነው። እና ያው እና እንዴት ይሁኖ አድጓል ማለት ነው። ይኸው ላችሁ ቲማቲማችን። እስቲ ማን ነው ቲማቲም የሚፈልጋት? ቲማቲም ይሄው አሁን እንደዚህ ቆራርጠን ጨርሰናል። ያምራል በጣም ማለት ነው። ይኸው ላችሁ እነዚህ ገና አልደረሱም። ገና በሚቀጥለው ነው የሚቆርጡ ማለት ነው። ገና ጥሬ ናቸው። ሌላው ይሄ የመጀመሪያው ነው ግን፣ እቺ ተቀነጠሰች በስህተት ማለት ነው። በደንብ አልበሰለችም ግን ችግር የለም ትቀመጣለች። እና ይህንን ይመስላል ቲማቲማችን ማለት ነው። ይሄ የመጀመሪያው ነው። ሌላው ዙር ደግሞ ይቀጥላል ማለት ነው። እንደምታዩት አድጎልናል ማለት ነው። እንግዲህ ቲማቲም የሚፈልግ ካለ ወደ ቤታችን ጎራ ይበል፣ ጎራ ይበል ማለት ነው። አዎ ቲማቲም የሚፈልግ ካለ ገባ ገባ እያላችሁ። እናመሰግናለን ስለነበረን ቆይታ እንግዲህ ኢትዮጵያ ያላችሁም እንደዚህ እየዘራችሁ ግቢ ውስጥ ማለት ነው። እኔ አላቅም የሆነ አረንጓዴ ቦታ ምናምን ደስ ይለኛል። እንደዚህ መተካከል እኔ አላቅም መጨረሻ ወይ ገበሬ ልሆን የምችላለሁ። ኢትዮጵያ ስገባ ምን እንደመሆነ እኔ ምንም ማቅረብ ታሪክ የለኝም። ግን ደስ ይለኛል አረንጓዴ ቦታዎች እንደዚህ አትክልቶች መትከል ብቻ እንደዚህ ሳራማ ያለበት ቦታ ምናምን በጣም ነው ደስ ብለኝ በጣም ከምላችሁ በላይ ማለት ነው። እና የሁላችሁ አሁን ቲማታችን ቀርጠናል፣ ወደ ቤት ይዘን ልናሄድ ነው። ሌሎቹ ደግሞ እንዳልኳችሁ ይደርሳሉ ከአንድ አስራ አምስት ቀን በኋላ ማለት ነው። እነዚህን የምታዩአቸው እና እንዴት አባቱ እንዳፈራ ልነግራቸው አልችልም፣ እንዴት እንዳፈራ የምር። ይኸው ገና ይቀጥላል ማለት ነው። ይህ ጅማሬው ነው፣ ግን ገና ይቀጥላል፣ ገና ይቀጥላል። የምር ብዙ ነው እንደምታዩት፣ በጣም ብዙ ማለት ነው። እና ውዶች ዬ ስለነበረን ቆይታ እናመሰግናለን። የወላችሁ እነዚህ ገና አልደረሰም ማለት ነው። ይደርሳሉ ከአንድ ወር ቢያንስ ከ15 ቀን በኋላ እነዚህ እነዚህ ይደርሳሉ። ገና ናቸው ግን ያኛው ነው የደረሰ ዛሬ ማለት ነው። እንደዚህ እንትንጨት ተደርጎለታ ላይ አሁን የሁላችሁ ይህ አሁን ከ15 ቀን በኋላ ይደርሳል። በደንብ ነው ያፈራ የምታዩት በደንብ እንደምታዩት ማለት ይታያቸዋል። በደንብ አድርጎ ነው ያፈራ ማለት ነው። የሁላችሁ ይኸው እንዴት አድርጎ እንዳፈራ ይኸው ማየት ማመነት። ቲማቲማችን፣ እቺ ደግሞ ወደታች መሬት ተኝታለች። ሲናካካ ጥሩ አይደለም ይባላል አይደል? አዎ። ሲናካካ ግን መሬት ላይ ለምን እንደወደቀች አላውቅም። እስቲ እንደዚህ ትበል። ይውላችሁ፣ መሬት ላይ ማለት ነው። እዩት፣ እንዳለ ከስር ነው። ይሄ ወደ ላይ መሆን አለበት፣ ምክንያቱም ስለከበደው ወደቅ። አያችሁት? ጉድ ጉድ ጉድ ጉድ! ደስ ሲል ማርያም፣ ደስ ይላል። ደስ ይላል ማለት ነው። ይውላችሁ፣ ይውላችሁ፣ ታያችኋል ይህም በስሏል ማለት ነው። በጣም የበሰለ ስናታለ የላችው እንደ ጉድ የበሰለ እናቴ፣ እንደ ጉድ እንደ ጉድ ነው። ታርጌ ላሳያችሁ በማርያም እዩት፣ እንዴት እንደም እዩት፣ እዩት፣ በጣም ተመችቶታል መድሀኒት ስለሚሰጠው በጣም ነው የተመቸው ማለት ነው። ይኸውላችሁ ግን ያው ስለሚታጠብ ችግር የለውማ ስለምናጥበው እዚህ ጋ ይቀመጡ ማለት ነው። እዚህ ጋ ድመቶች ምናምን ስላሉ እንደዚህ እናጥበዋለን ማለት ነው። የውላቹ እንጂ ተመልከቱ ተመልከቱ፣ ተመልከቱ። የውላችሁ ይታያቸዋል። ማየት ማመን ነው። ይሄው እየቆረጥኩት ነው ማለት ነው። የውላችሁ ይሄ ይሄውና እንዴት እንደበቀለ ጉድ። እንደዚህ ማለለ ካለ ነገሩ በያኔ ዛሬ እኛ ሁሌ እንዘራለን። እኔ ነው እምዘራው ሰውዬው ራሱ። እንዴት እንዴት ብታስቢው ነው እንደዚህ አመተሽ የዘራሹ ምናምን ይለኛል። እኔ አመጥቼ እዚህ ጋር ሳፈሰው ማዳበሪያ ሰውዬው ያገዛለታል ማለት ነው። አዎ የእኛ ሰውዬም በጣም ጎበዝ ነው። አትክልት ነገር ይወዳል እና እና ይኸው ላችሁ ገና እነዚህ እነዚህ አልበሰሉም ማለት ነው። ገና ናቸው ያቸው እንዴት እንዳያፋሩ ያቸው ይሄው። አሁን ለጊዜው ይሄ እንዳይበሰብስ በሰብስ ብዬ ቆርጬዋለሁ ማለት ነው። እጅ ገጣ ብዙ አለ ነው እንደምታዩት። እንዳላ ፍርቷ ላይ ይኸው ላችሁ፣ እንዳላ ፍርቷ ላይ እንዴት አባቱን እንዳፈራ ልነግራችሁ አልችልም።

ይታያችኋል። የሁላችሁ ሸፈነውና በጣም ነው የሚያምረው ማለት ነው የሁላችሁ። ይሄ አድጓ ላይ በጣም በስ በጣም ቅምጥልጥልጥልጥ ነው ያለው። ይልች ይኸው ይሄ የኔ ውጤት ነው ማለት ነው እንግዲህ በደንብ ነው የምንከባከበው፣ ውሀ ውሃ የሚያዋረጥ እሺ ቤተሰብ ማለት ነው። ይውላችሁ እነዚህ አሁን ከአስራአምስት አምስት ቀን በኋላ ይደርሳሉ። ይህም ይኸው አንዱ እንግዲህ እንዴት እንደያዘ ተመልከቱ። ይውላችሁ ይታያቸዋል ይሄው ይሄ ቀን ይደርሳሉ ማለት ነው። ይሄ ደግሞ የሁላችሁ ወይኔ ኔ ደስ ሲል ይሄው እኔ አላቅም ይታያችሁ አይታያችሁ? ይኸው እንደዚህ ነው ደርሷል ማለት ነው። ወአቴማቴማችን እና ይሁላችሁ አሁን ይሄ ያቋረጥኩት ነው ማለት ነው። በስሎ ማለት ነው፣ በስሎ የተቆረጠ ነው። ይሄ ወደ ቤት ይሄዳል ማለት ነው። ይታያችሁ ብዛቱ ማለት ነው። ይሁላችሁ እንዴት እንዳደገ እና ገና ገና ይቀጥላል። አሁን ይሄ ተጅማሬው ነው ጅማሬው ነው ማለት ነው። ይሄ ገና ይቀጥላል። እንዳያችሁት በደንብ አድርጓ ነው ያፈራው ቲማቲሜ ማለት ነው። ይውላችሁ ይሄ ደግሞ ለሰላጣ ይሆናል ማለት ነው። በጣም ቆንጆ ነው፣ ይታያቸዋል። ይሄው እንደዚህ አድርገን መዝራት እንችላለን። ቤት ያለን ያኔ ኮንዶሚኒየም ቤት ምናምን ያለ እንኳን አይመችም ለአትክልት ምናምን፣ ግን እንደዚህ ቤት ያላችሁ መሬት ቤት ቪላ ቤት ምናምን እነሱ መዝራት ይችላሉ ማለት ነው። ሁላችሁ ታያችኋል ቲማቲማችን ደረሰ ደረሰ ማለት ነው። እና ቆራርጣና ላሁን የተረፈው ደግሞ ያው በሚቀጥለው እንለቅመዋለን ማለት ነው። እና በጣም ነው የሚያምረው ማለት ነው። ያው የሆነ ነገር ሰርታችሁ ውጤት ላይ ሲደርስ ደስ ይላል አይደለ? አዎ፣ እንደዛ ነው ማለት ነው። እናንተ ስለምታውቁታይ ከዚህ በፊት ስል አሳይቻችሁ ስለነበረ ያው መጨረሻውን ደግሞ እዩት እስቲ። ቲማቲም እንዴት መትከል እንዳለብን ምናምን ብዬ ነው ማለት ነው። ሌሎቹ ገና አልደረሰም። የሁላችሁ እዚህ ጋር ላይው ገና ነው ይው እንደምታዩት ማለት ነው። ይሁና ገና ናቸው እነዚህ፣ ግን ይሄ የዛሬ በቃ የመጀመሪያ ተቋረጠ ማለት ነው። ነገራችን ላይ ይቀጥላል፣ ይቀጥላል። ቲማቲም ተሎ እንትን አይልም፣ ተሎ እንትን አይልም ማለት ነው። አረጉ እየተጎተተ እየተጎተተ ሲሄድ እየበቀለ እየበቀለ እየበቀለ ነው የሚሄድና ይሄ ከስር ከስር የተነቀ የለቀምኩት ነው ማለት ነው። ውዶች ዬ እንዴት ናችሁ? በተረፈ ስለነበረን ቆይታ እናመሰግናለን። የቻናሌ ቤተሰቦች የሆናችሁ እንዴት ናችሁልኝ? ቲማቲም የሚፈልግ ካለ ጎራ በሉ ወደኛ ማለት ነው። እና ይህንን ይመስላል እንዴት አያችሁት? ችን ቦታ እንደምታየዋት ወዳታለሁ። በጣም ነው የምታምሩ፣ ሳርማ ቦታ ናት፣ ምናምን ይሄ ቦታ ምን ልበላችሁ ወዳት አለሁ በቃ እዚህ ጋር ሳሩ ጋር መጥቼ ቁጭ ስል ምናምን ትዝ ለኛል ሀገሬ ማለት ነው። እና ያው ቡና ምናምን ደግሞ ትዝ ለኛል ሳር ሳገኝ ማለት ነው ሳር ቦታ ስላለው ማለት ነው። እና ይሄን ይመስላል። የቻናል የቻናል ቤተሰቦች ለነበረን ቆይታ እናመሰግናለን። ቲማቲማችን ደርሷል። እስቲ አንድ አንዳንድ ጎራ በሎ ማለት ነው። አንዳንድ ስለዚህ አሁን ይሄ የመጀመሪያ ቀን የተለቀመ ነው። ዛሬ ማለት የለቀምኩት ነው። ሌላው ደግሞ ይቀጥላል ማለት ነው እና ቲማቲም የደረሰ ማለት ነው የሁላችሁ ይህን ቋርጣን ጨርሰናል ለማለት ነው። ውድ ያገሬ ልጆች በያላችሁበት ሰላማችሁ ብዝት ይበሉልኝ። ይኸው ይሄ አሁን እነዚህ ያድጋሉ ማለት ነው። ሌላው እነዚህ ወረዲ ቆርጫቸዋል ማለት ነው። ቅድም እንደምታዩት ው ቅድም ያቋረጥኩት ነው። ይሄ ሌላ ደግሞ እነዚህ ይቀጥላሉ ማለት ነው የሁላችሁ እንደዚህ ይታያቸዋል ስለዚህ ይሄን እኔ አልቆርጠውም ማለት ነው። ይቀመጡ ትንሽ አንድ 15 ቀን ይቀር አንድ 15 ቀን ምናምን ተዛም በኋላ ይቀላል ማለት ነው እና ብዙ ነው ያፈራው። በጣም ኃይል በኃይለኛው ማለት ነው የሁላችሁ እንደምታዩት እንዴት እንዳርጎ እንዳፈራ ይታያቸዋል። በቀላሉ ማለት ነው እና እንደዚህ አድርጋችሁ መዝራት ትችላላችሁ ማለት ነው ውድ አገሬ ልጆች ስለነበረን ቆይታ እናመሰግናለን። አይ ቲማቲማችን ይዘን ወደ ቤታችን እኛ ምንሄድ ማለት ነው።